የሲቪል ምዝገባና የቫይታል ስታትስቲክስ የኢትዮጵያን የ10 አመት የልማት እቅድና የአጀንዳ 2030ን ለማሳካት ወሳኝ ሚና ይጫወታል ተብሎ ይታመናል። የሲቪል ምዝገባና ቫይታል ስታትስቲክስ ቀን በሀገር አቀፍ ደረጃ ለስምንተኛ ጊዜ በጅማ ከተማ የሲቪል ምዝገባ ለህብረተሰብ የዲጂታል መሰረተ ልማትና ህጋዊ ማንነት ስርዓት መሰረት ነው በሚል መሪ ሀሳብ እየተከበረ ነው። በዚህ ወቅትም የኢሚግሬሽንና የዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የሲቪል ቤተሰብ ምዝገባ የበለጸገ ሀገርና ዘመናዊነት የተላበሰ ማህበረሰብን ለ በሚደረገው ጥረት ውስጥ ወሳኝ ከሚባሉ ስራዎች አንዱ በመሆኑ ተቀናጅቶ እና ተናቦ መስራት ይገባል ብለዋል። የእኛን ጉልበትና ጊዜ እንዲሁም የእኛን ተቀናጅቶ እና ተባብሮ መስራት የሚጠይቁ ብዙ የቤት ስራዎች አሉብን። ከሲቪል ምዝገባ የሚገኙ መረጃዎችን ተጠቃሚ ተቋማት በሚፈለገው ደረጃ አለመጠቀም የህብረተሰቡ በሲቪል ምዝገባ ዙሪያ የተሟላ ግንዛቤ አለመኖር፣ የአመራሩ ለጉዳዩ በቂ ትኩረት አለመስጠት፣ በየደረጃው መረጃ ለማደራጀት የሚያስችል የተሟላ የቢሮ አደረጃጀት አለመኖር፣ የመሳሰሉት አሁንም እያጋጠሙ ያሉ ልንሻገራቸው የሚገቡ ችግሮቻችን ናቸው። የሲቪል ምዝገባ ስርዓት ለማጠናከር እና ዓለም አቀፍ የሲቪል ምዝገባ በትክክለኛው መርህ በሁሉም ማህበረሰብ አካባቢ እና አካባቢ ተግባራዊ ለማድረግ መንግስታዊ እና መንግስታዊ ያልሆኑ አካላት የሚጠበቅባቸው ሁሉ አስተዋጽኦ ማድረግ ይኖርባቸዋል። ከሲቪል ምዝገባ አገልግሎት ተቋማት ጋር የአጋርነት ድርሻቸውን አጠናክሮ እንደሚቀጥሉ ያረጋገጡት ደግሞ የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ ናቸው። ሲቪል ኩነቶች የተመዘገበውን መረጃ ወደ ስታቲስቲካዊ መረጃ በመለወጥ ስጠናቀቅ ጥራቱን አረጋግጦ ለተጠቃሚ ተደራሽ ማድረግ ነው። በዚህ ረገድ ከተቋሙ ጋር ለረጅም ጊዜ በትብብር በመስራት ተቀናይተን ለማስተባበር በመሞከራችን እስካሁን ባሉት ለውጦች የአጋርነት ድርሻችንን እየተወጣን እንገኛለን። በዚሁ ረገድ በባለሙያም ሆነ በአመራር ደረጃ ተቀራርበን በመስራትና ተደጋግፈን ወደ ተሻለ የሲቪል ምዝገባ ስርዓት ለመሄድ በትብብር እንደምንሰራ ወደፊትም አጠናክረን እንደምንቀጥል በዚሁ አጋጣሚ ላረጋግጥ እወዳለሁ። የሲቪል ምዝገባና ቫይታል ስታትስቲክስ ዘላቂ የልማት ግቦችን ለማሳካት ወሳኝ መሆኑን ያነሱት የጤና ሚኒስቴር ዴታ ሳህራላ አብዱላሂ የ2030 የልማት አጀንዳ ቅድል ለማሳካት ወሳኝ ሚና እንዳለውም አስታውቀዋል። የወሳኝ ኩነት ምዝገባ የቫይታል ስታቲስቲክ ስርዓት ስለ አንድ ሰው ህጋዊ ማንነት በህግ ፊት እንደ ሰው እውቅና የማግኘት መብትን እና ከመንግስት ጋር የሚኖረው መደበኛ ግንኙነት ለምሳሌ የልደት የምስክር ወረቀት የግለሰብ ስም፣ እድሜ፣ የቤተሰብ ግንኙነትና የዜግነትን የሚያረጋግጥ የሰነድ ማስረጃ ሆኖ የሚቀርብ ነው። እንደ ጤናና ትምህርት ያሉ አስፈላጊ አገልግሎቶችን ለማግኘት ህጋዊ መብቶችንና ተግባራዊነትን እንደ ፖለቲካ የተሳትፎ ፍትህ መስጠት፣ የንብረት ባለቤትነት፣ መደበኛ ስራ፣ የገንዘብ አገልግሎትና ውርስ የመሳሰሉትን መብቶችን ያረጋግጣል። እያንዳንዱ የህይወት ክስተት መመዝገብ በህዝብ ጤናና ስነ ህዝብ ላይ ትክክለኛ የተሟላና ወቅታዊ ወሳኝ ስታትስቲክስን ለማውጣት እንዲሁም ብሔራዊ የሲቪል መዝገብ ወይም የህዝብ ዳታ ቤዝን ለማቆየት እድል ይሰጣል። በተጨማሪ መረጃው የሀያ ሰላሳ ዘላቂ የልማት ግቦችን ለማሳካት እና ለመከታተልም ወሳኝ ነው